ተጋባብረሽ መኖር ከፈለግሽ ተጋባብረሽ መኖር ትችላለሽ። ጋበሽ ነው ድጋሚ ማለት ነው። ማንም ሚዲያ እያወራ ነው እየሰዳዳብር አይመላከተኝ። በራሴ ነው የሚኖረው በራሴ ምክር ለማን አንቺ ወይ አባቴ

ስላችሁ ውስጥ በርበሬ ገብቷል ቅድል እያላችሁ እኛ ግን በራሳችን ኮንፊደንስ እየተጫወተን ነው። በቃ ማንንም አናከንም። እኛ በሚገባ እየተጫወተን እየሳቀን ነው። አትሳቁ አትጫወቱ ማለት አትችልም። የማንም ሳንባዴ ተነስቶ ሲወራ ሰላምናት ማለት አትችልም። እሺ ስርዓት ይኑርሽ። አንቺም ሴት ነሽ ተከባብረሽ ነው የሚባለው። ምን አልባት ከጠፋሁልሽ ልጅ ሰላም በስርዓት ማውራት ትችላለሽ እንጂ አንቺ ነሽ የሴቶቹን ብር ብያለሁ ያን ልትዘንት አይልም ትችላለሽ። አቃሊ ናት፣ እንደዚህ እያለችው አቃሊ ናት። እሷ ናት የልጁ ስሙን የምታጠፋው። አንደኛ ግን እኛ ያለን ትላንትና ልጅቷ ማይሆን ነገር ሰዎች አላለም፣ ምን አያገበንኛ ምን አገባን አለ አላለም፣ አይመለከተኝም። እኛ ከኛ አፍ እንዳይወጣ እንጂ ሰው ያወራ። አሁን ብዙ ጠላት ያለን እውነት መስሎ እየተጣለን መስሎ እስከዛናስትችን እያሉ ነው። ሽቃባ ደግሞ ብሩክ ቆይ ሰላም እንዴ ብሩክ አንዴ ልንገርሽን እያልከለውት ልጁ ያለ ስሙ ስም እየተሰጠ ነው። ዩቲዩብም ቲክቶክም እስቲ ዞር ዞር ብለሽ ስለ እሱ ብቻ ነው የሚወራ። ያለ ስሙ ስም ገስት ላይ የምታወሩትን ነገር ወቁ ነው እንጂ ሌላ ነገር የሚያስቆጠር አይ ትናንትና ያነበበችው አይንትና እውነትም፣ ብዙ ቦታ ሰምቻለው። ይሄ የብሩክ የጀግናዎች ምናምን ብላ ያወጣቸው አይንት ነው። ለእኔም ሼር ተደርጎበት ነበረ። እሷ ምንድን ነው የሚባለው ጥም ብላ ያወጣቸው በብዙ ስራ ተሰርቷል። እንግዲህ ምንም ማድረግ አንችልም

እንትና ትላንትና አንችና እሷ ሁለቱም ቤት ላይ አንቺ ሁላችንም ያወራን ነገር ላይ ማይሆን ጽሁፍ ተደርጎበት በእውነት በጣም የሚያስጠላ በጽሁፍ ነው የለቀቁ። ግን ይህነሱን በኋላ ይመለሳለውን

ለኔ ሼር ተደርጎበታል ተቀርጾ ማለት ነው። ሚዲያ ለመውጣት ዩት ብላ ተቀዶ መለቀቅ ዛሬ አይደለም፣ ከዛሬ መክራሱ ዩት ብላ ነበር። ከዚህ በኋላ ክፉ ነገር አላውራም። ለምን ምንድን ነው ይህ ጭንቁሉ? እንዴ ዝም ይበሉ እንዴ

የሆነ ስለ አንድ ልጅቷ መጣች እና የምታወሩ ነገር ግስት ላይ የምታወሩ ነገር ተረጋጉ፣ ይወቁ በየቦታ የእናንተ ስም እየጠፋ ነው፣ ማይሆን ነገር እያረጉ ነው ልጆቹ ልጆች፣ እሱን ተጠንቀቁ አለች እና ከዛው በቃ ተጣሉ ሁሌቱ። እኛ ስለነሱ ምን አቅበን በደስታችን እንቀብጠለን። በቃ እነሱ ከተጠሉ እኛም እንጣላለን፣ ከተዋድዱ እኛም እንዋድዳለን። ግን ማለት ነው ባለፈው እውነት ለመናገር ለሀይሚ ቀን እንደዚህ ሲሆኑ ምንም አላነን እኛ። ግን አሁን ለምንድን ነው ብሩኬ ሲገባ እንደዚህ ንጨፍር? ለምንድን ነው እንደዚህ የሚሆኑት? ቆይ ሪኮርድ ይሸመድዳለው በኋላ። ቅናት ነው እያንጨራጭራቸው ያላቸው፣ ቅናት እኛ። በእውነት ሁላችሁም፣ ምን መሰለኝ የብሩክ ከፍታ ማይፈልጉት። የምር አሁን ነው የገባኝ። ባለፈው እኛ እኮ ዚህ ምን አለን እንዲ። አሁን ደግሞ ትላንትና የጨፈርነውን ለቀልድ ራስ ገብተ እየጨፈርነው አሁን የት ቦታ ደርሷል ብታይ ማለት እያዩ ነው። እኔ ግን አላየሁትም። አይተሻልኝም። ምን አገባቸው? ምን አገባቸው? ላየው ትምስላቱ በውሉ ለኔ ተልኳል። ለእኔ የላከችዋ ልጅ ትመጣለች ዛሬ ማለት ነው። እሷ ነች ለእኔ ያላችሁ በተለይም የሀይሚ ወደንሶች የሚትሉ ማለት ነው፣ አናታችሁ በአናታችሁ አልወርድም ገና አሁን ቀጥላሉ። እንዲ በርዬ እንዴት ነሽ ቡራዬ፣ እንዴት ነሽ ቡራቀቡራአለን። ምን አለን ብለሽ ነው እንዴ? ምቀኛ እኮ እያቃጠለ ነው ሰሩ እናንተ ናችሁ እንጂ ማቃጠል አለባቸው። እንደሱ እንደዛ ስትሉ ማቃጠል እናንተ ለምን ትሰማላችሁ? ነው ምንም ገብቶ ምናምን ምናምን ይላል ማይሆን ነገር ስያሜ ሰጥቶ ይሄዳል። ምድረ በጉላ አፈር ብሉ እንዴ። እናንተ ቦታ አትስጡላቸው፣ እነሱ እኔ ግን ሳስበው ማለት ነው ቡሩኬ ከሷ በታች እንዲሆን ነው የምፈልጉት ማለት ነው

አንዳንዶቹ ቅቤ ምላሶች አሉ፣ ውስጣቸው ሌላ ነው። ራይኔማ እንጃ። እውነት በጣም ከባድ ነው። አሁን እኮ እኛን እንደዚህ የሚያረጉ እነሱ ማንም ሰው ያለ አይመስላቸውም። ማንም ሰው እሱን የሚወድ ሰው ያለ አይመስላቸውም። እሷን ብቻ ነው በቃ ሁሉም ሰው ሚባል ሚሎ ነው የሚመስላቸው። እሱም እንደዛው ነው እኮ ከሷ ይበልጣል እኮ፣ እንደሷ አያሽቃብጡም አይወጡም እንጂ ማለት ነው። ከሷ ይበልጣል እኮ እኮ አሁን ሰው እንደ ሌላ አርጎን እነሱም ያስቡ ምን አሉ መሰልሽ ይሄ ሶስት መቶ ሺ መግባት ራሱ እውነት ለመናገር በጣም ትልቅ ነው። እኛ ሄደን ከሀይሜ ጋር የተጣላው ሰሞን ሄደን ስብስክራይብ እናነሳለን የሚሉ ያነሳሉ እኮ ሚቀኛ እንደሆነ እናቢያነሱግን ቢያነሱ መቼም ወደኋላ አይልም፣ ሁሌም ወደፊት ነው እሱ። ለምን አስረ እያነሱ አይሆንም። እሷ ብቻ ናት እነሱ ብቻ ና የእሱን ሰብስክራይብ የሚከታተሉት ብዙ ብዙ አሉ ይላሉ። የሆነ ግሩፕ አላቸው። በጣም አስቀያሚ የሆነ ሰይጣኖች ስድስት ሴቶች አሉ። በተለይ የእሱ ጠላት የሆኑ ስድስት ሴቶች አሉ። እኛ እነሱን እናቆማለን ስንል በውስጥ ገብቶ ቶው ምናምን ይላሉ። ከዛ ቤተቤት ይወጣል። ገብቶሻል። ዝም ብላችሁ እናንተ ወላ ምንም እንዳሰሙ ቃውጡት። የፈለጉትን ይበሉ የፈለጉትን። እነሱ ባለፈው እየጨፈሩ አይደል? እንደ ተቃጥሏል እኮ ይሁን። አንድ ደግሞ ሰማም። ዛሬ እንደውም ቪዲዮ ወጥቼ እየጨፈሩ ይላለሁ። እነሱ የሚፈልጉ ፎቶ አደለ? ፎታችን እንሰጣለን። የኛ ችግር የለም። እኔ ሰጥቻለሁ፣ ይውሰዱ። ማታም ምን እንደሚያመጡ አያለው ብዬ ማለት ነው። ልጅቷ ንቀት ነው መሰለኝ ፎቶ ምናምን ያንቺ ብላ ላከች አደለ። አሳዩት ወጥቼ ዛሬም አሳያለሁን የሚፈራ መሰለኝ እንዳይሆን እንዴ ምንድነው? ማን ቦታ የሚሰጠው ነው አለው። እንደነሱ ሊታይ ልታይ ባይ አይሉም። የእሱ ወዲንሶች ማለት ነው እንደነሱ አይደሉም

ወይም ሀይሜ ሀይሜ አቲም ወይ የብሩኬ ብላሽ የብሩኬ አቲም ዝም ብላ የብሩኬ ስም ታጠፋለች ታጠፋለች። አንድን ሰው ይዛ ትሰራ ሙኮ እንትን ትላለች ዝም ብላ። ከሰዓት ሰው ናት፣ ከጠዋት ሴጣን ናት።